ናት ሳቀች ወይም ትዳሯን ሊያምርላ ነው ብለን ስናስብ፣ የሷን ደስታ የምንመኝ ተከታታዮቿ በሙሉ፣ ዛሬ ደግሞ ያቺ ሰይጣን ቤቲ የምትባል ብቻዋን አልበቃት ብሎ እናቷን አስከትላ ከች ብላለች። በጣም ሊያስጠላ ነው። ቤቲ መጣች ማለት በጣም ሊያስጠላ ነው። ድራማ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም ያለያ ሰላም አላህ ያደርግልን። ሁላችንም በየሃይማኖታችን በዱዓ በጸሎት እንበርታ። እንደውም ነባር ቤተሰቦቼ ለምትሰጡኝ አስተያየት፣ ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁኝ። ቪዲዮውን ከመጀመራችሁ በፊት ላይክ ሼር አድርጉት፣ አይከፈልበትም ማለት ነው። ዛሬ በጣም የምንወዳትና የምናከብራት በጽናት ድራማ ከች ብዬላችኋለሁኝ። ጽናት ብዙ መሰናክሎችን ብዙ ውጣውረድ ውጣ ውረዶችን እያለፈች ጀግና ብርቱ የቤት ሰራተኛ እንደሆነች ማንኛችንም እናውቃለን። አባት ግን ለልጁ ምንድን ነው? የሆነ ተረት ነበረ ማለት ነው ነው ይባል ነበረ። አባቷ ዛሬ ደውሎ በጠዋቱ ልጄ፣ ዛሬ ህልማይችን የደወልኩት እንዴት ነሽ ምናምን ብሎ ሲያናግራት ኧረ እኔ ደህና ነኝ አንተ እንደት ነህልኝ አዝመራ ሁሉ ሰላም ነው ወይ ብላ አባቷን ከጠየቀች በኋላ ህልሙን አባቷም ዛሬ እቤትሽ ሁለት እባቦች ሲገቡ አይቼ ነው ስለዚህ ሰላም አይደለሽም ሞ ያላት አባት ለልጁ መልአክ ነው ይባል የለ እሷም ኧረ ደህና ነኝ አባቴ ምንም ነገር የለም ስላሰብኩ ወይም ስለናፈኩ ይሆናል እንጂ ምንም ነገር የለም ማለች ለአባቷ መልስ የመለሰችው ምንም ነገር እንደሌለና ምንም ነገር እንዳልደረሰባት ነበር። እሷ ግን ከኋላዋ የመጣባት ሙሲባ ወይም የሚያስጠላ የህይወት ውጣ ውረድ ነው ማለት ነው። በፊት ቤትን እንደምናውቃት ሁላችንም ለጽናት የማትፈልጠው ድንጋይ የማትሰራው ነገር የለም ነበር፣ ጽናትን ከቤት ለማውጣት ወይም ከክሮቤል ለማረቅ ማለት ነው። ክሮቤልም ደግሞ ያው ጽናትን እንደሚወዳት ንጹህ ልብ እንዳላት አይቶ ወደ ጽናት ነበር እያመዘነው። ዛሬ ቤቲ እናቷ የቤቲን የጽናትን ቤት አፈላልጋ ወይም የክሮቤልን ቤት አፈላልጋ እናቷ ከች ብላለች ማለት ነው ከነ ጽናት ወይም ከክሮቤል ቤት እናቷም ልጄ በጣም ታማብኛለች። ስለዚህ አንተን የምታስበውና እያበደችውን በአንተ ሰበብ እስከሆነ ድረስ ልጄን አድንልኝ፣ ልማጸንህ ልጄ እያለች ነበረ። በየአስፋልቱ ላይ እየተንበረከከች ስትለምነው የነበረው ክሮቤልም የአንቺ ልጅ ሰይጣን ናት። እኔ ካሁን በኋላ አንቺ ልጅ ሕይወት ውስጥ መግባትም አልፈልግም። እኔ ካሁን በኋላ ባለትዳር ነኝ የአንቺ ልጅ ያደረገችውን ብታቂ ኑሮ እንደዚህ ብለሽ ባላልሽን ያላት ኪሮቤልም ማለት ነው። ግን እዚህ ላይ ጥፋት አጥፍቶለ የቤትን እናት እቤት ማምጣት አልነበረበትም። ጽናት በጣም ተናዳለች። ጽናት ሁለተኛ ሶስተኛ መሰባበር ወይም መጎዳት ያለባት አይመስለኝም፣ እኔ ማለት ነው። ለምን ቤት የሰራችው ስራ ጽናትን ለማጥፋት በዛ ላይ ደግሞ ልጇን አጥፍታባታለች። መርዝ መጠጣት የእሷ ህይወት እንዳምርላት የሰውን ልጅ እየበደሉ የኔ ህይወት እያምራል ማለት መቼም መቼም መቼም። እንደውም ወደታች ነው እንጂ የምንሄደው ከፍ ማለት የለም። ለምን ሰውን በድለን ሳይሆን ከፍ የምንለው። ስለኔ ትምህርት ወስጃለሁኝ ለሰው መጥፎ ነገር ስንጭር ለሰው መጥፎ ነገር ስናስብ ወደ ራሳችን ነው የሚመጣው ወይም ወደ ራሳችን ነው የሚጎዳ ማለት ነው። እዚህ ላይ ቤቲ በፊት ጽናትን ልትገላት ወይም ጽናትን ከኪሮቤል ለማራቅ ነበረ። አንድ ጊዜ መርዝ ስታጣት፣ አንድ ጊዜ የሆነ ነገር። በዛ ላይ ደግሞ ጽናት እንደምታውቁት አርግዛ ነበር። ከጽናት ማለት ነው ያንን ለራሱ ጽንሱን መድኃኒት ሰጣ ነበር የገደለችባት ማለት ነው ጽናት በጥሩ በዶክተር እርብርብ ያው ጽናት እዚህ ደርሳለች እና ያንን ነገር አስታውሶ የአንቺ ልጅ አደረገችውን ብታውቂ ኖሮ እዚህ ድረስ ባልመጣሽ፣ ወይም ለልጄ መፍትሄ ፈልግልኝ ባላልሽ ኖሮ። አውቃለሁ ልጄ አጥፍታ ይሆናል፣ ግን ለዛሬ ይቅር በላት፣ ወይም አንተ ቤላ አምጣት ወይም እኛ ጋር መተህ ለሳምንት ተቀመጥ ነበር ያለችው ኪሮቤል ግን እንኳን ለሳምንት አይደለም፣ ከአንቺ ልጅ ጋር ለደቂቃዎች ማሰብም አልችልም መቀመጥ ከእሷ ጋር ላምን። እሷ አስተሳሰቧ ሁሉ የቆሸሸ እና የሰይጣን አስተሳሰብ ነበር ያለው ማለት ነው። ትክክል በጣም መጥፎ አስተሳሰቧ፣ በጣም መጥፎ ነው። ኪሮቤልን ስታየው ደግሞ ኪሮቤልን የመሰለ ወይም እንደዚህ እያለች ስትናገር ነበር። ክሮቤልን ስታይ በአንተ ፍቅር ነው እንደዚህ ከሆነችው። ስለዚህ እቤት ሄድና የተወሰነ አረጋጋትና ትመለሳለህ ስትለው ነበረ። እሱ ክሮቤልን ስታገኝ ያው ቤቲ እብደቷም በክሮቤል መክንያት ስለሆነ በጣም የምታስቅና በጣም የሆነች በቃ ምን እንደምላችሁ አላቅም ፍቅር አያሳብድም ሳይሆን ያሳብዳለ። ፍቅር ደግሞ ቢሆንም ግን ለሰው ጥሩ ነገር ስታስቡ ነበር፣ ለእናንተ ጥሩ ነገር የሚገጥማችሁ። እሷ አስተሳሰቧ ሁሉ መጥፎ ስለነበር ለእሷ ዙሮ ተዟዙሮ ያ ለጽናት የወጠነችው ወጥመድ ለራሷ ነው የሆናት እና ጽናትን ኪሮቤል ጽናትን ባትኮዳት ወይም ከአሁን በኋላ ቤት የምትባል ሰው በሕይወታችሁ ባትገባ ባይ ነኝ ላምን በአሁኑ ሰዓት ብትመጣ እሷ አለ ጽናት መጥፎ ነገር ለመወጠንና መጥፎ ነገር ለማሰብ ወደ ኋላ አትልም። ጽናትዬ የቤቲን እናት እርስዎን ባከብር ግን ያችን የሰይጣን ልጅዎን ንግግር፣ የሰይጣን ልጅዎን ስራ ይቅር ማለት አልችልም። ስለዚህ እናንተም ማዳመጥም መስማትም ማየትም አልፈልግም ነበር ያለችው፣ ማለት ነው። ልክ ናት ጽናት። እዚህ ጋር ብዙ ነገር ስለተፈተነች እና ብዙ ነገር ስላረገች። ክሮቤልም ቤቲ በጣም ታማለች፣ ጽናት ቤቲ በጣም ራሷን አንስታለች ስትል ነበረ። እንኳንም ለሰው ልጅ እንደዚህ መጥፎ ነገር መመኘትን ባይኖርብኝም፣ ግን ቤቲ የስራዋን የእጇን ነው ያገኘችው ስትል ነበር። አንቺ ያለችው የቤቲ ናት ለአባት ገዳይ እንኳን ራሱ እንደዚህ እኮ አይመኝም። ጥሩ እንደሆንሽና ጥሩ አስተሳሰብ እንዳለች ነበር ያንቺን የሰማሁ ስትላት አይ ያንንማ ጥሩ የህልን አስተሳሰቤን ያንቺ ልጅ ቀምታኛለች፣ ያንቺ ልጅ መጥፎ ነገር አስተምራኝ ሄዳለች ነበር ያለችው ጽናት። በጣም ሚንጃ ናሁሜና ናሆሜ እና ምሩ ደግሞ ዛሬ አቤት እንዴት አባቱ እንደሚያስደስቱ የፅናት ሕይወት ሲበጠበጥ፣ ናሆሜ እና ምሩ ናሆም ምሩን በጣም እንደሚወዳት እንደሚያፈቅራት ሁላችንም እናውቃለን። ዛሬ እንደዚህ ባለው ነገር ቤቱን ፏሸብረቅ አድርጎ ተቀብሏታል ማለት ነው። ከውጭ ስትመጣ ሰኒም ለብሩክ ደውላ በዚህ ሰዓት ኮይ የተወጣ ነበር። አንዳንድ ነገር ግን እኔ ወኩ ነው እንጂ ናፈቀኝ፣ አንተ ናፍቀኸኝ እንዳይመስልህ እያለች ነበረ። ብቻ በጣም እኔ በጣም ደብሮኛል ዛሬ የጽናት ድራማ። ለምን በጽናት ሕይወት እና በክሮቤል ሕይወት ቤቲ ከገባች ሁለተኛ ቤታቸው እንደሚበጠበጥ እና ጽናት ስለምታለቅስ ጽናት ደግሞ በጣም ጎበዝና ታታሪ ስለሆነች ማንኛችንም ቢሆን ጽናት እንድታለቅስ ስለማንፈለግ ማለት ነው። በቀጣይ ቪዲዮ እስከምንገናኝ፣ ብያለንበት የዓለም ዳርቻ ሰላማችን ብዝት ብዝዝት ይበልልኝ፣ ሀገራችንን ሰላም ያደርግልን እያልኩኝ ለዛሬ በዚሁ ሰናበታችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም የማዳምቅ ማመፈመስ